የሪፎርም ፕሮግራማችን ላይ ሪፎርም ስኬሊንግ አፕ እን ትራንስፎርሜሽን ፕሮግራም ነው የሚለው ወይም የለውጥ የማስፋትና የትራንስፎርሜሽን ፕሮግራም ነው የሚለው ይሄ ብዙዎች ጥያቄ ይጠይቃሉ። ከዛ እንጀምራለን። ለምን አል ነው ሶስቱም የለውጥ እንትኖች ናቸው። ተመሳሳይነት አላቸው፣ ልዩነት አላቸው። ሪፎርም ወይም ደግሞ ለውጥ ሲባል አሁን ያለውን ነገር ማስተካከል መለወጥ ማለት ነው የሆነ ግድፈት አለው ሚስተካከል ነገር አለው ተንጋዶ የበቀለ ነገር አለው እሱን ማስተካከል ማለት ነው እንደዛ ሲሆን ቅልጥፍና እና ጥራትን ፍጥነትና ቅልጥፍና ለመጨመር ሊሆን ኤፊሽንሲና ኤፊሽንሲ ወይ ደግሞ ኤፌክቲቭነስ ለመጨመር ሊሆን ይችላል ማለት ሶ ያ ማለት ስርዓት ውስጥ አንድ ስርዓት ውስጥ የሆነ ዊክነስ ይኖራል አንድ መስራት ቤት የሆነ ደካማ ጎን የሆነ የሳተ ነገር ይኖራል እሱን ለይቶ ስፔሲፊክ የሆነ ችግርን ማስተካከል እንደዛ ስታረጉ የሆነች ነገር አሁን፣ ሂማን ሪሶርስ ነው ችግሮ ካላችሁ፣ ሂማን ሪሶርስ። ፋይናንስ ነው ካላችሁ፣ ፋይናንስ። የሆነ ስርዓት አለ፣ ሲስተም አለ፣ ፍሎው እያደረገ ነው በጥሩ ሁኔታ፣ አንድ ቦታ ላይ ግን ችግር አለ። እንደዛ ሲሆን ትላል። ሶ ሪፎርም አጀስትመንት ነው ስርዓቱን መቀየር አይደለም፣ ስርዓት ውስጥ ማስተካከያ ማድረግ ነው። ሶ ስርዓቱን በመሰረቱ ያስቀጥላል። ሶ ሪፎርም ማለት የቁጥር ለውጥ ነው፣ ኢንክሪመንታል እዛው እያለ ስርዓቱ ሳይቀየር ማስተካከል ግን ስርዓቱን ሜንቴን የማድረግ ሂደት ነው። የሪፎርም ፎከስ ያለውን ስርዓት ሳያፈርስ ማስተካከል ላይ ነው። ባህሪው ደግሞ የለውጡ ባህሪ በሪፎርም ምክንያት የሚመጣው ለውጥ ኢንክሪመንታል ነው። ፖሊሲ ሬጉሌሽን፣ ወይ ደግሞ የስርዓቶች ለውጥ ፕሮሲጀር፣ የሥነ ስርዓት ለውጥ ሊያመጣ ይችላል። ለምሳሌ ታክስ ስርዓት ውስጥ የሆነ ሉፕ ሆል ክፍተት ካለ እሱን ማስተካከል እንደ ሪፎርም ሊታይ ይችላል። ስኬሊንግ አፕ ደግሞ ፎከሱ ምንድን ነው? የሆነ ሳክሰስፉል እንትናላችሁ የሆነ ነገር ሰታችሁ ሳክቶላችኋል። ግን ሰይ ለምሳሌ አሪፍ ስራ ሰርተን ሂማን ሪሶርስ ዲፓርትመንት ወይ ፋይናንስ ላይ ጥሩ ነገር አምንተናል። ያ ስራ ለሁሉም የሚዳረስ ከሆነ ለመስሪያ ቤቱ በሙሉ ኦር ሁሉም አካዳሚ ኢትዮጵያ ውስጥ አፍሪካ ውስጥ መሳለ አለ ብመ ማዳረስ ነው። የሆነ ስፔሲፊክ ፕሮግራም አለ ፕራክቲስ አለ የሆነ ጣልቃ የገባንበት ነገር አለ። እሱ ሳክሰስፉል ሆኗል፣ ውጤታማ ሆኗል። ግን አልሰፋም። የሆነ ቦታ ላይ ነው ያለው። እሱ ማስፋት ላይ ነው ፎከሱ ማለት ነው። ሪፎርም ስኬሊንግ አፕ ማለት የሆነ ሳክሰስፉል ነገር ለሰፊ ጂኦግራፊያዊ ኤሪያ ወይም ደግሞ ህዝብ ማዳረስ ማለት ነው። ሶ ምን ማለት ነው? የሚሰራ ነገር አለ፣ ያንም የሚሰራ ነገር ለብዙ ቦታ ማዳረስ ነው። ዩ ሃቭ ሳምቲንግ ወርኪንግ ፋንክሽኒንግ የልዲንግ እሱን ማስፋት ነው ማለት ባህሪው ደግሞ ምንድነው? አሁንም እድገትና ማስፋት ላይ ያተኮራል፣ ግሮዝና ኤክስፓንሽን ላይ ያተኮራል። ሶ ሀብት ይፈልጋል፣ ቅድ ይፈልጋል። ደግሞ ስኬሊንግ አፕ ስለሆነ ትንሽ ቦታ ላይ መሞከር ቀላል ነው። ሰፊ ቦታ ላይ ስትሞክሩ ኮኦርዲኔሽን ይጠይቃል፣ ብዙ ሰዎችን፣ ብዙ አካባቢዎችን፣ ብዙ መስሪያ ቤቶችን ስለሚጠይቅ በቂ ሀብት መመደብ ይጠይቃል። አስቀድሞ በቅድ መዘጋጀት ይጠይቃል። ከሁሉ በላይ ደግሞ ኮኦርዲኔቲንግ ኢንስቲቱሽን፣ ኮኦርዲኔቲንግ ሜካኒዝም ያስፈልጋል ማለት ነው። ትራንስፎርሜሽን ግን የአይነት ለውጥ ነው። መሰረታዊና ጥልቅ ለውጥን ነው የሚጠይቀው። ያ ደግሞ የሥርዓቱን ኮር ባህሪ ኦርስ መዋቅር ይቀይራል። ሶ ቅድም ኢንክሪሜንታል ቼንጅ ነው ብለናል ሪፎርም ስኬሊንግ አፕ ምን ብለናል? ግሮዝ እና ኤክስፓንሽን ነው ብለናል። እዚህ ላይ ግን አል ፕሮፋውንድ እና ፋንዳመንታል ቼንጅ ነው መሰረታዊና ጥልቅ ለውጥ ነው የስርዓቱን ምንነት ኮር አይደንቲቲውን፣ ኮር ኔቸሩን ይቀይራል ማለት ነው። ሶ የእሴት የእምነት፣ የባህል ለውጥ ብዙ ጊዜ ትራንስፎርሜሽን በቫሊዩ የእሴት ለውጥ አለ። ብሊፍ ሲስተሙ ማለት ሃይማኖት ላይሆን ይችላል። ብሊፍ የምታምኑበት ነገር ተቀይሯል። ባህልም ተቀይሯ ማለት ሶ፣ አዲስ ነገር መፍጠር ነው ማለት ያኛው ስርዓቱን ኤግዚስቲንግ ሲስተም አጀስት ማድረግ ነው ሪፎርም። ይሄኛው የሚሰራ ነገር አለ ስኬሊንግ፣ እሱም ማስፋት ነው ሪፎርም። ትራንስፎርሜሽን ግን ኮምፕሊት ስርዓቱን አልተር ማድረግ ነው። ሶ በሪፎርም በትራንስፎርሜሽን ምክንያት የሚመጣው ለውጥ ባህሪ ምንድን ነው? ራዲካል ነው። አንደኛ መሰረታዊ ለውጥ ነው። ሁለተኛ ሁሉን አቀፍ ነው፣ ኮምፕሬሄንሲቭ ነው፣ ጥልቅ ነው። እንደገና የቴክኖሎጂ የተቋምና የባህል ለውጥ ሊጠይቅ ይችላል። ሶ ሪፎርም ማለት ስርዓት ውስጥ የሚደረግ ማስተካከያ ነው፣ ኤግዚስቲንግ ሲስተም ላል። ስኬሊንግ አፕ ማለት የሚሰራ ነገር ማስፋት ማለት ነው። ትራንስፎርሜሽን ማለት ደግሞ ስርዓቱን፣ ባህሉን፣ ብሊፉን፣ ቴክኖሎጂውን፣ ቫሊውን፣ ካልቸሩን ኮምፕሊትሊ አልተር ማድረግ ነው። ሶ እነዚህ እንትኖች የሚያመሳሰላቸው ነገር አለ። ኢንተርኮኔክት ናቸው። ኔክሰስ አላቸው። ልዩነትም አላቸው። ሶ አንድ ስርዓት ለምሳሌ መጀመሪያ ሪፎርም ያደርጋል። ሪፎርም ካደረገ በኋላ ሪፎርም ሲያደርግ የሆነ ቦታ ላይ የሰራ ነገር አለ። አንዱ ዲፓርትመንት ላይ ሰርቶ ሌላ ቦታ ፌል ያደረገበት ያን ዲፓርትመንት የሰራውን ያሰፋዋል። ኦኬ ሪፎርም አረገ ስርዓት ውስጥ ያለው ችግር ፕ ሆል ክሊንግ ተስተካከለ። የሆነ ዲፓርትመንት የሆነ ሰው ጥሩ ነገር ተሰራ። ከዛ ውስጥ ግን ሁሉ ጋ ልተደረሰም። አዳረስከው አሁንም በቂ ካልሆነ ሁለቱ ድምር ደሞ ይሄ ሪፎርም መደረጉ ለስኬሊንግ አፕ መሰረት ሆነዋል። ስኬሊንግ አፕ መደረጉ ደግሞ ለምን ለትራንስፎርሜሽን መሰረት ሊሆን ይችላል። ሪፎርም ከንሉሶ ዘ ውስ ፎ ትራንስፎርሜሽን ማለት ነው። እነዚህ ነገሮች ራሳቸውን የቻሉ ትሎች ናቸው እራሳቸው ባህሪ ያለ ራሱን የቻለ ባህሪ ያላቸው ናቸው፣ ግን አንዱ ሌላው ላይ ኦቨርላፕ ያደርጋሉ፣ ይደራረባሉ፣ አንዱ ሌላው ላይ ተጽዕኖ ያሳድራሉ። እኔው አብረን ለምሳሌ ሪፎርም የሚደረግ እንትን ስቴጁ ምንድን ነው? ሪፎርም ያደርግ ተቋም ችግር ይለያል። ችግሩ መሰረት አድርጎ ፕላን እና ንድፍ ያወጣል፣ ይፈጽማል፣ ዘና አፈጻጸሙን ይገመግማል፣ ይከታተላል፣ ድጋፍና ክትትል ያደርጋል ማለት ነው ስኬሊንግ አፕ የሚባለው ሀሳብ አላችሁ፣ ናሙና መርጣችሁ ተግባራዊ ተብ አንድ ዲፓርትመንት ላይ ምናምን ዘን ውጤት አመጣ ከዛ ሞከራችሁት የተሞከረው ነገር ትገመግማላችሁ፣ ምርጥ ተሞክሮን ትቀምራላችሁ፣ አሰስና አዳብ ታደርጋላችሁ ማለት ነው። ከዛ ያን ከለያችሁ በኋላ ያ ምርጥ ተሞክሮ በሁሉ ጋር እንዲዳረስ ኤክስፓንሽንና ኢምፕሊሜንቴሽን ታወጣላችሁ። ከዛ ወደ ኋላ እንዳይመለስ ደግሞ ሳስተነብል እንዲሆን ኮንሶሊዴት እንዲያደርግ እንዲጸና ትሰራላችሁ ማለት ነው። ትራንስፎርሜሽን ግን ቪዥኒንግ እና ሞቢላይዜሽን መጀመሪያ ራዕይ ነው የምትቀይሩትን ራዕይ፣ ካልቸር ምናምን ስለሆነ ፊውቸር ፎርሳይት አለው ረዥም ጊዜ ያያል ምናምን። ማለት የቪዥንና የሞቢላይዜሽን እሴት የራዕይ ለውጥና ያን ራዕይ ተግባራዊ የሚያደርግ ከፍተኛ የሆነ ንቅናቄ መፍጠር ነው። ዘን በዛ ምክንያት ዲስራፕሽን እና ኢኖቬሽን አዲስ ነገር ትፈጥራላችሁ። የድሮ ማያስፈልገን ነገር ደግሞ ታፈርሳላችሁ፣ ዲስኮንቱ ታደረጋላችሁ ማለት። ከዛ በኋላ ታስተካክላላችሁ፣ ሪስትራክቸር ታደረጋላችሁ፣ ሪኦርጋናይዝ ታደረጋላችሁ፣ መዋቅር ታስተካክላላችሁ፣ የሰው ሀይል ሪኦርጋናይዝ ታደረጋላችሁ። ዘን ሳስቴኒንግ ቼንጅ ነው። ሶ የቅድም ያለው ኢንክሪሜንታል ለውጥ የሪፎርም ላይ ኢንክሪሜንታል ለውጥ ስለሆነ እንደምታዩት ስቴጁ እንትን ነው፣ በጣም ሲምፕል ነው። ፕሮብለም አይደንት ፈታጋላችሁ፣ ከዛ ፕላን። እዚህ ጋር ቴስት ነው የምታደርጉት ፓይለት ኬዝ። ከዛ የመጣው ኬዝ ትገመግማላችሁ፣ ትቀምሩታላችሁ፣ ዘን እንዲሰፋና እንዲፈጸም ታደርጋላችሁ። መጨረሻ ላይ ወደኋላ እንዳይመለስ። ለምሳሌ የግብርና ምርት ከሆነ አንድ ቦታ ላይ አንድ አርሶ አደር መቶ በአንድ መቶ ሀያ ኩንታል ስንዴ አምርቶ አጠገቡ ያለ ደግሞ 15 20 የሚያመርት ከሆነ ያ መቶ ሀያው እንዲሰፋ ነው የምትሰሩ። እንደዛ ማለት ስኬሊንግ አፕ ማለት። ግን ወደ ኋላ እንዳይመለስ ደግሞ 120 አንድ ጊዜ ያመርቱ ነገ ጠዋት 15 እንዳይመለስ። ደግሞ ይሄኛው ግን የቪዥን የሞቢላይዜሽን ለውጥ ነው። የምታጠፉት አለ፣ የምታፈርሱት ነገር አለ። ዲስራፕሽን አለው። አዲስ ነገር ደግሞ ይቋቋማል፣ ኢኖቬሽን አለው። በዛ ምክንያት ማለት ነው ይሄ ዲስራፕሽን እና ኢኖቬሽን ስታደረጉ ደግሞ የምታፈርሱት አሁንም መዋቅር፣ የምታባሩት ሰው፣ የምትቀይሩት ሰው ምናምን አለ ሰ ሪስትራክሽንግና ሪኦርጋኒዛሽን ተቋም ይፈርሳል። ደረጃጀት ይፈርሳል። ከዛ ደግሞ ሳስቴኒንግ ቸንግያን ማስቀጠል ማለት ው እያንዳንዱ ይሄ ያልነው ስቴጅ ና ፕሮሰስ እንደየ ሁኔታው ይለያያል። ቅድም ለምሳሌ ስኬሊንግ ፕን ብ ፓይለት ኬዝ ነው ብለን ያ ፓይለት ላይሆን ይችላል። ለምሳሌ በመሰሪያ ቤቱ 15ት ዲፓርትመንት ካ 1አቱ ዲፓርትመንት ላይ ሞክረን አንዱ ወርቆ አንዱ ተሳክትውሎት ሁሉም ሊወርቅ ይችላል። ከዛ ያ የተሳካለት ለምን ተሳካለት ብለን እናጠናና እነዛም እነዛኞች ለምን ወደቁ ብለን እናጠናና ምርጥ ተሞክሮ እንዲሰፋ እናደርጋለን። ሶ ኢት ሜይ ኖት ቢ ፓይለቲንግ ተሞክሮ አንድ ቦታ ላይ እንትን ሊሆን ይችላል። እንደየ ሁኔታው ስቴጁ ሊሰፋ ሊጠብ ይችላል። አንዱ ተመሳሳይነታቸው ኮንቴክስት ነው የሁለቱም የሶስቱም ስቴጅ እንደየ ኮንቴክስቱ ሊለያ ይችላል ነው። ሁለተኛው የባለድርሻ አካላት እንትን ነው፣ ከባለድርሻ አካላት ጋር ስለሚኖር ግንኙነት ነው። ሶስቱም የባለድርሻ አካል ግንኙነት እንትን ይላል። የትራንስፎርሜሽን ሃየር ሌቨል ደብዝ ያለው ኢንቮልቭመንት ለሁለቱም በመጠኑ ቢሆን ግን ዞሮ ዞሮ የባለድርሻ አካላት ተሳትፎና ትብብር ይጠይቃል። ሶስቱም ላይ አይታችሁ ከሆነ ሳስቴኒንግ ቼንጅ ይላል፣ በሪፎርም ስኬሊንግ አፕ ትራንስፎርሜሽን። ለውጥ ደግሞ ወደ ኋላ እንዳይመለስ የሚያደርገው እንዳይቀለበስ የሚያደርገው እንዲቀጥል የሚያደርገው መሪ ነው። ሰ ጠንካራ አመራር ለሶስቱም እንትን ይላል። ሌላው ሶስቱም ላይ የታችሁ ከሆነ ሞኒተሪንግ ኢቫሉዌሽን አለ። ክትትልና ድጋፍ ስርዓት የግምገማ ስርዓት ያስፈልጋል። ሶኪ እነዚህ ነገሮች ብዙ እንትን ይጠራ። እነዚህ ነገሮች በጣም የተለያዩ ዲስቲንክት ኮንሰፕት ናቸው ፐርሴ፣ ግን በጣም የተለያዩ ደግሞ አለ። ለምሳሌ በካይል ለልዩነታቸውን ጀምርና፣ ለምሳሌ በሶስቱ መካከል የስኮፕ ልዩነት አለ። ሶ ሪፎርም የሚባለው ኢንክሪመንታል አጀስትመንት ነው። የአይነት ለውጥ፣ የቁጥር ለውጥ ምናምን መለስተኛ ለውጥ ነው። ስኬሊንግ አፕ አሁን ያለው እየሰራ ያለ ውጤት ያመጣውን ነገር ማስፋት ማለት ነው። ትራንስፎርሜሽን ግን ፋንዳመንታል ሲስተሚክ ቼንጅ ነው። ስርዓታዊ ለውጥ መሰረታዊ ስርዓታዊ ለውጥ ነው። በስኮፕ ሊያያል ይለያያል ማለት የእንትና ሰፊ ነው። የትራንስፎርሜሽን በጣም ሰፊ ነው። ሁለተኛው የተጽዕኖ በእነዚህ ምክንያት የሚመጣው ተጽዕኖ የሚመጣው ለውጥ ጥልቀት ላይ ተመስርቶ ነው ልኞታቸው ሰው ሪፎርም፣ አሁን ያለውን ስርዓት አሁን ካለው ስርዓት ውስጥ ችግሩን ብቻ ለይቶ ያስተካክላል። ስኬሊንግ አፕ እየሰራ ያለ ነገር ለይቶ እሱም ብዙ ቦታ እንዲዳረስ እና ተጽዕኖ እንዲያመጣ ያደርጋል። ትራንስፎርሜሽን ግን አሁን ያለውን ኮር ሲስተም ችግር አለበት ብሎ ስለያመ ኮሩ ነው። ሪፎርም ጊዜ ኮር ሲስተም ችግር የለበትም የሆነ ቦታ ነው ችግሩ ትንሽ ናት፣ እሱ ለይተን ትለዋለን። ይሄኛው ግን እንዳለ ዘሆል ኮር ሲስተም ችግር አለበት። ኮር ሲስተሙን ነው አልተር የሚያደርገው የሚቀይረው ማለት ነው። ሌላው የለውጡ ምንነ ባህሪ ላይ ነው የሚለየው። ሪፎርም ላይ ፖሊሲዎችን ፕሮሲጀሮችን መቀየር ሊሆን ይችላል የሚያስፈልግ። ስኬሊንግ አፕ ደግሞ ሪፕሊኬሽን፣ ኤክስፓንሽን ማስፋት፣ ሪፕሊኬት ማድረግ እንዲባዛ፣ እንዲዳረስ ማድረግ ኤክስፓንድ ማድረግ ነው ስራው። የሆነ ነገር አለ እሱም ወደ ብዙ ቦታ ማዳረስ ነው። ትራንስፎርሜሽን ግን አዲስ ነገር ዲስራፕሽን ነው ማፍረስ ኢኖቬሽን አዲስ ነገር መፍጠር ከዛ አዲሱ ነገር እና መዋቅር ተቋሙ እንዲስማማ ማድረግ ሪስትራክቸር በማድረግ ተቋሙን በማፍረስ ተቋሙ እንደገና በማስተካከል በምናምን ማለት። የሚያመሳስላቸው የለውጡ በእነዚህ ሶስቱ ምክንያቶች የሚመጣው ለውጥ አላማ ነው። ምንድን ነው አላማው? ነው። ሶ ውጤት ማምጣት ይፈልጋሉ። አውትካሙን በሪፎርም ጊዜ በስኬሊንግ አፕ ጊዜ መቶ አንድ ቦታ ላይ መቶ ይመረታል በሄክታር አንድ ሺህ ሄክታሮች ደግሞ አምስት አምስት መቶ ያን ማስፋት ነው፣ አንዳንድ ሺህ እንዲመረት ማድረግ ነው። ሪፎርምም መቶ እንዳይመረት ያደረገው አንድ የሆነ ቀስፋ የያዘ ነገር አለ እሱን ማስተካከል ነው። ትራንስፎርሜሽን ከፍተኛ ለውጥ ነው። ስቲል ግን አውትካም ለውጥ ነው፣ የአውትካም ለውጥ ነው። የሆነ ነገር የሚስተካከል ነገር አለ። ሶስቱም ሶ ጎል ኦፍ ኢምፕሩቭመንት ነው፣ የማስተካከል ግብ ነው፣ የማሻሻል ግብ ነው ያለው ማለት ሁለተኛው ፕላኒንግና ይህ ነገር ሁሉ ሶስቱም የሚፈጸመው አስቀድሞ ቅርስ ሲወጣና ጠንካራ ያፈጻጸም ስራ ሲሰራ ነው። በዚህ ውስጥ ሶስቱም ይጠይቃል። ክትትል የድጋፍና ክትትል ስርዓት ግምገማ ስርዓት ያስፈልጋል። እንደገና ስቴክ ሆልደር ኢንቮልቭመንት የባለድርሻ አካላት ነው፣ ይሄ ያመሳስላቸዋል። ሶ በእነዚህ በሶስቱ መካከል ያለው ኢንተርሌትድነስ ምንድን ነው? ግንኙነት ምንድን ነው? ሪፎርም ለምሳሌ ለስኬሊንግ አፕ ቅድመ ሁኔታ ነው፣ ለማስፋት ቅድመ ሁኔታ ነው። አንድ ኢኒሽቲቭ አንዱ ቦታ እየሰራ ሌላው የሚወድቀው ያልሰራበት ቦታ ላይ የስተካከለ ነገር ስላለ ነው። ቆርጦ መጣ ያለበት ሳይስተካከለ ነገር ሪፎርም መደረግ አለበት ማለት። ሶ ለስኬሊንግ አፕ ለማስፋት ሪፎርም ቅድመ ሁኔታ ነው ማለት። ሁለተኛው ማስፋት የትራንስፎርሜሽን ኮምፖነንት ነው፣ አንዱ አካል ነው። ካሰፋችሁ በኋላ በውጤቱ ትራንስፎርሜሽን እንትን ይል ይችላል። የባህል ለውጥ ምናምን ሊመጣ ይችላል። ኦር የባህል ለውጥ መጀመሪያ ሊሆን ይችላል። የሆነች ቦታ የባህል ለውጥ የመጣው አንድ ቦታ ከሆነ ያን የባህል ለውጥ ሁሉም ጋር ማዳረስ። ሶ በስኬሊንግ አፕ የሚመጣው ለውጥ ማይነር ኢምፕሩቭመንት ላይሆን ይችላል፣ መሰረታዊ ለውጥ ሊሆን ይችላል። ግን ያ ለውጥ ብዙ ቦታ ተዳረሰ ነው። ገባችሁ? የግድ ሪፎርም መሆን የለበትም። ስቴት ካም ቢ ፋንዳመንታል ቼንጅ ካንት ቢ ቼንጅ ኢን ዘ ኮር ኢን ዘ ኮር ሲስተም። ግን አንድ የሆነ ስፔሲፊክ ቦታ ነው ጂኦግራፊ፣ ህዝቡ ቁጥሩ፣ የሆነ ትንሽ ቦታ ላይ ነው ወይ የሆነ ትንሽ ህዝብ ነው የተቀበለው ማለት። ያን ማስፋት ነው ሶ የሪፎርም ኮምፖነንት ነው ማለት ነው። ሌላው እነዚህ ፕሮሰሶች ኢተረቲቭ ናቸው ማለት በየሁኔታው ይቀያየራል። እንደየሁኔታው የሚሻሻሉ የሚጨመሩ፣ የሚቀነሱ ነገሮች ናቸው። ዝም ብሎ የሆነ ስትሪክት ስቴጅ ኖሮት በቃ ይህን የምትፈጽሙት የሚሆን ይሄ ሶስቱም እንደዛ እንደገና፣ ይሄ ኮምፕሌክስ ሲስተም ሲሆን ውስብስብ የሆነ ስርዓትን የተመለከተ ከሆነ ሪፎርም እስኪ ትራንስፎርሜሽን የምናደርገው አይለያዩ። በጣም የተደባለቁ ነገሮች ናቸው ሪፎርም የምንለው ስኬሊንግ አፕ ይሆናል። ስኬሊንግ አፕ ትራንስፎርሜሽን ይሆናል። ስኬሊንግ አፕ ደግሞ መልሶ ሪፎርም ይሆናል። በጣም እንትን ይላል። ሪፎርሞቹ ተደምረው ትራንስፎርሜሽን ያመጣሉ። ሶ ኮምፕሌክስ የሆነ ሲስተም ውስጥ በጣም እርስ በሱ የተቆላለፈ ስለሆነ እንደምናስበው የተለየ ላይሆን ይችላል። ሶ እነዚህ ሪፎርም፣ ስኬሊንግ አፕ፣ ትራንስፎርሜሽን የተለያየ ለውጥ ነው የሚያሳዩት። ያኛው አጀስትመንት ይሄኛው ሪፕሊኬሽን እና ኤክስፓንሽን አንዱ ደግሞ የባህል የምናምን የብሊፍ የምናምን ቼንጅ ሆኖ ራዲካል ዲስራፕቲቭ ኢኖቬቲቭ ቼንጅ ነው ሚያ። ሶ ሴፓሬት ግን ኢንተርሌትድ ናቸው፣ ሪኢንፎርሲንግ ናቸው። ስኬሊንግ አፕን ማድረጋችንም ሪፎርም ሳታረግ ለሪፎርም ለትራንስፎርሜሽን ስኬሊንግ አፕ ግብዓት ነው፣ አንዱ ኮንዲሽን ነው። ሶ በጣም ኢንተርሌትድ ናቸው የሚለውን እንዲሁም ማለት ነው። ይሄ ክላሪቲ ሚፈጠር ይገባል። አብርሃም ሊንከን የሆምስቴድ ሎው አክት የሚባለውን ሕግ ሲያወጣ የባሪያ ስርዓት፣ የባሪያ ንግድ፣ የባሪያ አስተዳደር እንትን ቀሪ የሚያደርግ ሕግ ሲያወጣ የደቡቡ የሀገሪቱ ክፋይ ተቆጥቶ ወደ ጦርነት ገብተዋል። በዛ ጊዜ አሜሪካን ወደ ሲቪል ዋር ያስገባ መጥፎ ሰው ተደርጎ ይታሰብ ነበር። አሁን አብርሃም ሊንከን ከሞተ ከብዙ ጊዜ በኋላ ከብዙ አስርተ ዓመታት በኋላ አሜሪካ ውስጥ ጥቂት ከሚባሉ በላይፍ ታይም በአሜሪካን ታሪክ ውስጥ ተወዳጅ የሚባሉ ተወዳጅ ከሚባሉ መሪዎች ቁንጮ ነው የዚህ ዘመን ዜጎች የዚህ ዘመን ትውልድ አብርሃም ሊንከን የሚያስበው ሦስት ነጥብ አምስት ሚሊየን ጥቁር አሜሪካውያን ከባርነት ወደ ነጻ ሰውነት ያሸጋገረ ታላቅ መሪ አድርጎ ነው ጥሩ ነገር ስትሰሩ የሆነ ጊዜ ለአጭር ጊዜ ችግር ይገጥማቸዋል የማታ ማታ ግን ያ ችግር አይዘልቅም ስኬት ነው የሚመጣው ከእናንተ ጋር ጣፈ እስኪ አዝ ሎንግ አዝ ጥሩ ነገርና ትክክለኛ ነገር እስካደረጋችሁ ድረስ ማለት። የፎርድ ካምፐኒ ፒንቶ ክራይሲስ የሚባል ገጥሞት ነበር። ፒንቶ የመኪና አይነት ነው፣ ሞዴል ነው በ1978 እና ይሄ ፊውል ታንኩ እየፈነዳ ብዙ እንትን አድርሷል። እና ፎርድ ኦነስት ሆኖ በ1978 1 ነጥብ 5 ሚሊዮን መኪኖችን ጠራ፣ ችግር ደርሷል አስተካክላለሁ ብሎ እና ይሄ ፊውል ታንኩ ላይ ያለውን ችግር ፈቶ መለሰላቸው ቴምፖራሪ። ስሙ እንዲጠፋ አድርጎታል። አምሳ ሚሊዮን ዶላር ከስሯል ይሄ ካምፓኒ። ከዛ በኋላ ግን ፎርድ ታማኝ አገልጋይ ነው፣ ደንበኞቹን ያከብራል፣ አይዋሽም፣ ኢንቴግሪቲ ያለው ካምፓኒ ነው፣ ኢኒሽናል ኢንቴግሪቲ ያለው የሚል ከፍተኛ ስምና ዝና ከበሬታን አግኝተዋል። ኢኒሽናል ኢንቴግሪቲ ሲኖረን እንደ ግለሰብ ኢንቴግሪቲ፣ እንደ መሬት ኢንቴግሪቲ ሲኖረን ትንሽ ዋጋ እንከፍላለን፣ ትርፉ ግን የትየሌ ነው፣ እጥፍ ድርብ ነው ኢንተግሪቲ ካለን የሚገጥመን ችግር ቴምፖራሪ ነው። እውነተኛ እስኮን ድረስ እንዱ ለራስ ለቃል ታማኝ መሆን ይገባል። እቅድ አምልተ ሰጠኸኝ ማለት ይህን እፈጽማለሁ ብለህ ቃል እየገባ ነው። መጽሐፍ ቅዱስ ላይ ወይ ቁርአን ላይ ሊያታረገው ይችላል። እንደዛ ብለህ ቁጠረው። ስራ ስሰጥህ ሰራለሁ ብለህ የሚል ማለት ኮሚቴ አቋቁሜ ሰላሳና አርባ ተቋማት ጋር ተነጋግረን ኮሚቴ አቋቁመን ስንሰጥ ስራ እንድትሰራ ነው እንጂ እንድትወው አይደለም፣ እንታበላሽ አይደለም ካልሆነ ኢንቴግሪቲ የለህም ማለት ነው። ኢንቴግሪቲ የሌለውን ሰው ደግሞ ማን ነው ቫሉ የሚያደርገው? ማን ነው ዋጋ የሚሰጠው? ፓንታጎኒያ የሚባል አውትዶር አፓረል ካምፓኒ ነው። ልብስ የሚሸጥ ነው። ልብሶችን ይሸጣል አውትዶር እንትን እና ብላክ ፍራይዴይ የሚባል ቀን አለ አሜሪካ። ብላክ ፍራይዴይ ከፍተኛ ቅናሽ የሚደረግበት ነገር እና አንዱ መቶ ፐርሰንት ይሄ ለኢንቫይሮንመንት ሴንስቲቭ ስለሆነ ፓንታጎኒያ መቶ ፐርሰንት ሪሳይክል እንትነው ፖሊስተር ነው የምጠቀመው ለልስ ብሎ ካምፔን ያደርጋል። በብላክ ፍራይዴ የሚሸጠውን እንትን ሴልስ እንዳለ 100% ለኢንቫይሮንመንት አውላለሁ ብሎ ቃል ገባል እና ባንድ ቀን 10 ሚሊዮን ዶላር ሰራ። ይሄ ካምፓኒ ባለው መሰረት ቃሉን ጠብቆ 10 ሚሊዮን ዶላሩን ለኢንቫይሮንመንት ካውዝ ዶኔት አደረገ። በዛ ምክንያት ይህ ካምፓኒ ተወዳጅ ሆኖ ቃሉን የጠበቀ ኢንቴግሪቲ ያለው ካምፓኒ ተደርጎ ተወስዶ በየዓመቱ 15% እያደገ ነው እና ተቋማት ኢንቴግሪቲ ያላቸው ሲሆኑ ሰዎች ኢንቴግሪቲ ያላቸው ስለሆኑ ዝም ብሎ ኢንቴግሪቲ ደስ የሚል የሚያምር ነገር ስለሆነ ብቻ አይደለም። ኢንቴግሪቲ በራሱ ግብ ነው፣ ግን ደግሞ ተጨማሪ ትሩፋት ያመጣል። ፔንታጎኒያ ኢንቴግሪቲ ኖሮት አስር ሚሊዮን ዶላር ከተሸጠ በኋላ ዋሽቶ ወደ ካዝኖ አላስገባም ሰጠ። ያ በየዓመቱ 15 ፐርሰንት። መጀመሪያ አስር ሚሊዮን ዶላር በአንድ ቀን መሸጥ ከባድ ነው። በየዓመቱ 15 ፐርሰንት እንደ ካምፓኒ እንዲያደርግ ማለት በስድስት በሰባት ዓመት በጥፍ ያድጋል ማለት ነው። አስገራሚ እንት ግሮዝ ነው። ማዘር ተሬዛ ተመሳሳይ ታሪክ ነው። ማዘር ተሬዛ እዚህ ሀገር መቶ በሰባ ሰባት ብዙ ወጣት ህጻናትን አትርፈዋል። ኤግዛምፕል የማዘር ተሬዛ የሁላ የብዙ የበጎ አድራጎት የፊላንትሮፒ የሰዎችን ችግር ለመፍታት ያለ ኮሚትመንት የታላቅ ስብ እና ምሳሌ ናቸው ለሁላችንም ማለት ነው። ሊዲንግ ባይ ኤግዛምፕል የሚባላለ ስታርባክስ ሰራተኞቹን የጤና አጠባበቅ የኮሌጅ ቲዊሽን ፊ ስቶክ ኦፕሽን እየሰጠ ሰራተኞች ማበረታት ጀመረ እና ስታርባክስ በጣም የተከበረ ተቋም ሆኖ ስቶክ ፕራይሱ በ200 ፐርሰንት ጨምሯል፣ ከ1992 እስከ 200 ወይ ደግሞ ቸርችልዝ የሚባል ሰውዬ የስታርባክስ ሲኦ በነበረበት ጊዜ ማለት ነው። የሆነ መልካም ነገር ስናደርግ ሰው አይቶ መልካም ነገር ይሰጠናል። መልካም ነገር ዝም ብሎ ለህሊናችን እናደርገው እንችላለን። ግን እሱ ብቻ ሆኖ አይቀርም። ሌላ ተጨማሪ ያላሰብነው መና ይዞልን ይመጣል። ሲሳ ይዞልን ይመጣል። እና ስታርባክስ ይሰሩ የነበሩ 120 ሰራተኞች ድግሪ መያዝ ችለዋል። ያ ደግሞ ሰራተኞቹ ስታርባክስን ለቀው ይወጡ የነበሩ ሰራተኞች በአምሳ ፐርሰንት እንዲቀንስ አድርጓል። እና ሰራተኞች ሳቲስፋክሽን 80 ፐርሰንት ስታርባክስ ውስጥ 80 ፐርሰንት እንዲደርስ አድርጓል። ከብዙዎቹ እንደ ስታርባክስ አይነት ሪቴይል ካምፓኒስ በብዙ ሪቴይል ካምፓኒ ውስጥ ከፍተኛ ጆብ ዲሳትስፋክሽን በብዙ ጥፍ የሚበልጥ ስኬት እንትን ብለዋል። ፓታጎንያ መቶ ፐርሰንት የሚሰጣቸው ልብሶች አካባቢ እንዳይበክሉ ማይበክሉ ለማድረግ እንትን ብሎ ቃል ገብቶ በ2005 ማለት ነው እና ከሚያገኘው ገቢ ውስጥ አንድ ፐርሰንቱን ለአካባቢ ጉዳዮች እንዲውል ቃል ገብቶ መፈጸም ጀመረ። በዛ ምክንያት ህዝቡ ደግፎት ካምፓኒውን ወዶት በየአመቱ የአመት እድገቱ የገቢም የምትን ሽያጭ እድገቱ በየአመቱ 15 ፐርሰንት ማለት ጀምሮ ውስጥ ኤክሰፕሽናል በምሮባ ዓለም ያልተለመደ አይነት ክሮዝ ነው። ኢቭን ኢኮኖሚ ክራይሲስ በነበረበት ሪሰሽን በነበረበት ጊዜ ኮቪድ-19 በነበረበት ጊዜ ይሄ ካምፓኒ ኤክሰፕሽናሊ ሰው ከገዘው አይቀርም ለፔንታጎኒያ ፔንተጎኒያ ነው። አንደኛ ቃሉን ይጠብቃል። ሁለተኛ የአካባቢ ችግር እንዲቀረፍ አንድ ፐርሰንት ከገቢው ውስጥ አንድ ፐርሰንቱን አስተዋጽኦ እያደረገ ነው። ስለዚህ ብሎ ሰው ከሩቅ ተነስቶ አጠገቡ ያለውን ሾፕ አልፎ እሱ ጋር ይገዛል። ልስ መግዛት ሲፈልግ ማለት ከውዝን ሳፖርት ማድረግ ስለሚፈልግ ማለት እና ይሄ ካምፓኒ 5 50 ሚሊየን ፓውንድስ ኦፍ ካርበን ኢሚሽን ወደ አካባቢ ልቀቅ የነበረ 50 ሚሊየን ፓውንድ ካርበን ኢሚሽን ተከላክሏል ይባላል። ይሄ በ2025 ሪሳይክልድ የሆነ አካባቢ የማይጎዳ ፖሊስተር ለመጠቀም ቃል በገባው መሰረት ማለት ነው። በአንድ በኩል ገቢው እያደገ ነው፣ ሌላ በኩል ኢንቫይሮንመንት ችግር እየቀረፈ ነው፣ ሰራተኞች ደስተኛ ናቸው። እንደዚህ ሶስት አላት ነገር ምታሳ በአንድ ድንጋይ ሶስት ወፍ እንደመግደል ነው። አብርሃም ሊንከን ጥቁሮችን በባርነት ስርዓት ሲሰቃዩ ነበሮች፣ ጥቁሮችን ነጻ ወጣሉ ብሎ ቃል ገባ። ቃል በገባው መሰረት 1863 ሆምስቴድ ሎው አክት አወጀ። ይሄን ማስቆም የፈለገው የደቡቡ ክፋይ የአገሪቱ ክፋይ ጦርነት አወጀ። ተዋግቶ አሸንፈው አሜሪካ ላንድ ኦፍ ፍሪደም አሜሪካ የነጻነት ሀገር፣ የጥቁሮችም የነጮችም የሴቶችም የወንዶችም የሁሉም ነፃነት ሀገር ተደርጋ እንድትወሰድ በብዙ ትሪሊዮን ዶላር የማይገኝ ብራንዲንግ፣ ገንዘብ በገንዘብ የማይተመን የነፃነት የነጻነት ቀንዲድነት የነጻነት ምሳሌ የሚባል ስምን አጽንቷል። ይሄ ለአሜሪካ እስካሁን ድረስ ንትባል አብርሃም ሊንከን እንደ ሰው ደግሞ ሌጋሲ ሁልጊዜ በዚህ እንዲታወስ አድርጎታል። እነ ኔልሰን ማንዴላ ቃል በገቡት መሰረት ነጮች ጥቁሮች በፈንታቸው በነጮች ትከሻ ላይ እንዲፈነጩ ሳይሆን እኩልነት እንዲፈጽሙ አድርጎ ሳውዝ አፍሪካን አዲሱን ሀገረ መንግስት አዋቀሩ። ሰዎች ይህን በጣም ስለወደዱት ከ1994 እስከ 2008 በነበረው ወቅት ጊዜ ወቅት የደቡብ አፍሪካ ኢኮኖሚ በ30 ፐርሰንት አድጓል እና የተረጋጋ ሰላማዊ ሁኔታ፣ ከፍተኛ የሆነ የውጭ ኢንቨስትመንት የተገኘበት ጊዜ ነበር እና በዚህ ወቅት ኤፍዲይ ፎሬን ዳይረክት ኢንቨስትመንት ደቡብ አፍሪካ ውስጥ በመቶ 50ርት ጨምሯል። ከዛ በላይ ደቡብ አፍሪካውያን ኖርዘርን አየርላንድ፣ ቦስኒያ፣ ሩዋንዳ ምናምን ሰላም እንዲፈጠር ምክንያት ሆነዋል። ተሰሜነት ትልቅ ስምና ዝናክብረው እነሱ እርሳ ማንዴላ የተናገሩትን ሁሉ ሰዎች እምቢ ማለት ሲከብዳቸው ድረስ ያሉትን ለመፈፀም ሞራል ኤግዛምፕል ሆነዋል። ትንሽ ትልቅ የለውም። ማንዴላ ሳብዚ ፍሪካ ውስጥ ኢምፕለመንት አድረገው የአንተ ዲፓርትመንት የዲፓርትመንት ማንዴላ መሆን ይችላል። የቡድንህ ማንዴላ መሆን ይችላል። ኤክስፐርትም ሆነ ፖዚሽን ፖዚሽናል ሊደርሽፕ ኢንፍሉዌንስ ነው። ሶ ሰዎች ምሳሌ ከሆኑ ስራቸውን ጥንቅቅ አድርገው ከሰሩ ከደከሙ፣ ራሳቸው እየሰሩ ሌላውን ስሩ ካሉ ምንድን ነው የሚመጣው? አንድ ጋላፒ ሰርቬ የሚባል አሉ እና ስራ እየሰሩ ሌሎቹ እንዲሰሩ የሚጠይቁ ሊደርሽፕ አይ በምሳሌ በአብነት የሚመሩ መስሪያ ቤት ያለበት ሰራተኞች መራ አመራሮች ያሉበት መስሪያ ቤት ውስጥ ሰራተኞች 21 ፐርሰንት ሞር ፕሮዳክቲቭ ይሆናሉ። በተመታቸው ይጨምራል። 41 ፐርሰንት ሰራተኞች ከካምፓኒያቸው ጋር ከዚህ ካምፓኒ ጋር ይቆያሉ። ካምፓኒያቸውን አመራሮችን በከፍተኛ ላይ ያምናሉ። የሰራተኞች ሰርቬይ ደግሞ እንደሚያሳየው 88 ፐርሰንት ሰራተኞች ሊደርሽፕ በኤግዛምፕል የሚከተልን አመራር፣ በአብነት ለመምራት የሚሞክር አመራር ለመቀበል እና በእሱ ለመመራት ይፈልጋሉ። ሶ ሰራተኞች አይለቁም። የሰራተኞች እርካታ ከፍተኛ ነው። ከታች ከፍተኛ የሆነ ቦተም ላይን ፐርፎርማንስ ከላይ ብዙ የሚሰራ ታች ደካማ ሳይሆን ከታች ፐርፎርማንሱ ከታች ጀምሮ እየተነሳ የሚሄድ ካምፓኒ ሆናል። ሶ ቃላቸውን የሚጠብቁ በኤግዛምፕል የሚመሩ መሪዎች ይከበራሉ፣ ተጽዕኖ ይኖራቸዋል። ዝም ብሎ ቃል ለመጠበቅና በኤግዛምፕል ለመብራት ብሎ የሚሰሩት ስራ ከባድ ስምና ዝና ከበሬታ ያመጣላቸዋል። ኢንቴግሪቲ ይኖራቸዋል፣ ተቋማቸው ስኬታማ ይሆናል፣ ህዝቡ ይደግፈዋል። እና ቃል አለመጠበቅ ቃል የገባውን አለመጠበቅ ታማኝ ሆኖ አለመገኘት የኢንቴግሪቲ ችግር ያለበት መሆኑ መገኘት ተቋምን ያፈርሳል፣ ማህበራዊ ምስቅልቅልን ያስከትላል፣ ኢኮኖሚያዊ ቀውስን ያመጣል። እና ሊደርሺፕ ፌሊር ሲኖር ብሪች ኦፍ ትረስት ሲኖር ይሄ ኤንሮን ስካንዳል የሚባል ኤንሮን የሚባለው ካምፓኒ በ2001 ዘጠና ዶላር ነበረ ፐርስቶክ የስቶክ ዋጋው ማለት በ2001 አጋማሽ ላይ ማለት እና አጭበርብሮ ፎልስ ሪፖርት አውጥቶ ከዛ ባለሙያዎች ነቅተውበት ህዝቡ ሲያውቅ በዚሁ ዓመት መጨረሻ በ2001 መጨረሻ ላይ የስቶክ ዋጋ ከዘጠና ዶላር ወደ 0.26 ዶላር ወረደ። እና እዚህ መስሪያ ቤት ውስጥ ተቀጥሮ የሰሩ የነበሩ ሰራተኞች ሁለት ቢሊዮን ዶላር ፔንሽን አጡ። የጥሮታንት ናቸው ማለት። 17000 ሰዎች ስራ አጡ። በዛ ምክንያት ይሄ ሳርባስ ኦክስሊ አክት የሚባል ካምፓኒዎች ኢንተግሪቲ እንዲጠብቁ የሚያስገድድ አዲስ አዋጅ እንዲወጣ ምክንያት ሆኖ በአጠቃላይ እዚህ የዚህ ካምፓኒ ሸር ቫሊዩ እና እዚህ ካምፓኒ ሸር ገዝተው ባለቤት የነበሩ ሰዎች 74 ቢሊዮን ዶላር ከሰሩ። ህዝቡ አጠቃላይ በኮርፖሬት አሜሪካ በኮርፖሬት ወርልድ ቢዝነስ ካምፓኒዎች የነበረው እምነት በከፍተኛ ደረጃ ቀነሰ። በዛ ምክንያት አሜሪካውያን በኮርፖሬቶቻቸው ጋር ኮርፖሬሽኖቻቸው የሚያደርጉት ኢንቨስትመንት በ25 ፐርሰንት ቀነሰ። የኤንሮን ስህተት ካምፓኒውን አፈረሰ፣ ጥሮተኞች የጥሮታ ፈንድንትን አደረገ፣ አስራ ሰባት ሺህ ሰው ስራ አጥ አደረገ፣ ሄዶ ደግሞ ጭራሽ የአሜሪካ ቢዝነስ ካምፓኒዎች አጠቃላይ ጎዳ። ሌላው ሰራተኞች በካምፓኒያቸው ላይ ያላቸው እምነት በከፍተኛ ደረጃ ይሸረሸራል። ዌልስ ፋርጎ ስካንዳል የሚባል እንትና አለ። ሰራተኞች የሽያጭ ኮታ ነበራቸው እዚህ ካምፓኒ ውስጥ የሚሰሩ እና ዌልስ ፋርጎ ኢንቴግሪቲ ያለው ኢንስቲትዩሽን ነው ብለው ይለፍፋሉ። ግን ሴልስ ኮታ ለማሟላት እያንዳንዱ ሰራተኛ ፌክ አካውንት እንዲከፍት መገደድ ተጀመረ። ይሄ ካምፓኒ እንደዛ ማድረጉ ሲደረስበት 185 ሚሊዮን ዶላር ተቀጣ። የተፈጠረው ቀውስ የካምፓኒውን መልካም ስምና ዝና በከፍተኛ ደረጃ አጎደፈው። እና ብዙ ደንበኞች በዚህ ምክንያት ወል ፋርጎን ለቀው ሄዱ። ሲኢኦ ከሀላፊነቱ ወረደ። በ5300 የሚሆኑ ሰራተኞች ከስራ ተባረሩ። በዚህ ካምፓኒያ በወልስ ፋርጎ ባንክ ነው ሰዎች የነበራቸው እምነት በ25 ፐርሰንት ቀነሰ። የሸር ቫሊዩ ይሄ ባንክ የነበረው ሸር ቫሊዩ በ15 ቢሊዮን ዶላር በጥቂት ሳምንታት ውስጥ በጣም አሽቆለቆለ። 30 ሺ የሚሆኑ ሰራተኞችም በውስጥ ዲሲፕሊን ኮሚቴ ጥያቄ ምን ተወጠሩ። ዲሳቲስፋክሽን ካምፓኒው ደስተኛ ያልሆነ ካምፓኒ ሆነ።